እንኳን ለግሽን ደብረ ከርቤ ዓመታዊ በዓል በሰላም አደረሳችሁ። በዛሬው ቅኝታችን በደብሮቻችን መራ ግብር በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ተገኝተናል። በ1951 ዓመተ ምሕረት 113ኛው ሊቀ ጳጳስ ዘአክሱም ብፁዕ አቡነ ባስልዮስ 113ኛ ሊቀ ጳጳስ ዘአክሱም በዚሁ ላይ አንደኛው ፓትርያርክ ወረርእሰ ሊቃነ ጳጳሳት ዘኢትዮጵያ ተብለው ሲሾሙ ቅዱሳን ፓትርያርኮች ማስተናገድ የጀመረው መንበርም በጻድቁ አቡነ ተክለ ሃይማኖት ስም ተሰየመ። ያን ጊዜም የአቡነ ባስሊዮስ ቀዳማዊ የሲመት ሙሉ ስማቸው ብፁዕ በቅዱስ ቀዳማዊ አቡነ ባስሊዮስ አንደኛው ፓትርያርክ ወረርእሰ ሊቃነ ጳጳሳት ዘኢትዮጵያ 112ኛው፣ ሊቀ ጳጳስ ዘአክሱም 58ተኛ እጨጌ ዘመንበረ ተክለ ሃይማኖት ነበር። ዛሬ ላይ ስድስተኛ ፓትርያርክ 118ኛ ሊቀጳጳስ ዛአክሱ እንዲሁም 63ኛ እጨጌ ዘመንበረ ተክለ ሃይማኖት ላይ ደርሷል። በዚሁ በ1918 ዓ.ም በሊቃውንቱ አባቶች አሳስቢነት ለአገልግሎት እንዲመች የተሻለ ህንፃ እንዲሰራ ተጠይቆ በነበረው መሰረት ቄስ ቡትሮስ በተባለ ግብፃዊ የህንፃ ግንባታ ባለሙያ በቀረበው እቅድ ንድፍ መሰረት ስራው ተጀምሮ ሱባኤ ተይዞ ውዳሴ ማርያም እየተደገመ ከሙገር ነጭ ኖራና ሲሚንቶ እንቁላል ከተለያዩ አካባቢዎች ለህንፃ የሚያስፈልጉ ግብአቶች ተሰርቶ ሊመረቅ ሲል ፋሽስት የኢጣሊያ ሰራዊት ኢትዮጵያን ወረረ። በጊዜው በደረሰው አደጋም ግብፃዊው ሊቀ ጳጳሳት አቡነ ቄርሎስ በ1928 ዓ ም መርቀውት አገልግሎት መስጠት ጀምሯል። ወራሪው የጣሊያን ሰራዊት በየአካባቢው ያሉ የአዲስ አበባ አድባራትና ገዳማት በሙሉ እንዳይዘርፍና እንዳይመዘብር በመፈራቱ የሁሉም አድባራት ቅርስና ታቦታት ሰራዊቱ ተሸንፎ እስከሚወጣ ድረስ ለአምስት ዓመታት በዚህ ገዳም እንዲጠበቁ የኢትዮጵያ ሊቃውንት ባዘዙት መሠረት ተከናውኗል። ሊቀ ጳጳሳቱም በህመም ሰበብ ምእመናንን ሳይሰናበቱ ከኢትዮጵያ እንደወጡ የቀሩ ሲሆን ከካይሮም ሆነው ለኢትዮጵያውያን በላኩት ደብዳቤ የጣሊያንን ሰራዊት ቀናነትና በጎነት ገልጸው ምክር በመላካቸው ኢትዮጵያውያንን አሳዘኑ። በወቅቱ ከነበሩ ሁለት ኢትዮጵያውያን ጳጳሳት መካከል ብፁዕ አቡነ አብርሃም 111ኛው ሊቀ ጳጳስ ዘአክሱም ወለኩላ ኢትዮጵያ ሆነው ቤተ ክርስቲያን ማስተዳደራቸው ቀጥለዋል። ብፁዕ አቡነ አብርሃም በዘመነ ጵጵስናቸው አራት ጳጳሳትንና አንድ ኤጲስ ቆጶስ ሾመዋል። በ1940 ዓመተ ምህረት አምስት ተጨማሪ ጳጳሳት በእስክንድርያው ፓትርያርክ አቡነ የሶፍ አማካኝነት ተሾመው የመጡ ሲሆን ግብፃዊ አቡነ ቄርሎስ በ1943 ዓ.ም ሲያርፉ ከነዚህ ከተሾሙት መካከል ብፁዕ አቡነ ባስሌዎስ 113ኛው የኢትዮጵያ ሊቀ ጳጳሳት ሆነው ተሹመዋል። በብፁዕ አቡነ ባስሌዎስ ጊዜ የኢትዮጵያን የራስን ቤተ ክርስቲያን በራስ አስተዳደር የመወሰን ፍላጎት አይሎ ነበር። በመሆኑም በ1951 ዓ ም በእስክንድሪያ ቤተ ክርስቲያን ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ቄሎስ ስድስተኛ ሊቀጳጳሳቱን በእስክንድሪያ ተቀብለው ብፁዕ ወቅዱስ ቀዳማዊ አቡነ ባስልዮስ በማለት ፍትርክና ስለሾሟቸው ብፁዕ አቡነ ባስልዮስ የመጀመሪያው ፓትርያርክ ወረሰ ሊቃነ ጳጳሳት ዘኢትዮጵያ 113ኛው ሊቀጳጳስ ዘአክሱም ሆነው በመንበረ ተክላ ሃይማኖት ተሹመዋል። መንበረ ጵጵስናውን በዚያው ከሆነ ወደ መንበረ ፓትርያርክነት ከፍ በማለቱ የጸሎት ቤት በመሆን የምታገለግለውም የእመቤታችን ገዳም በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ተብላለች። ቅዱስ ፓትርያርኩ ተሹመው ወደ ኢትዮጵያ ሲመጡም በዚች ገዳም በኢትዮጵያውያን ካህናትና ሊቃውንት ጸሎት ተደርጎ ነበር። ፕትርክና በኢትዮጵያ ከመጀመሩ ጊዜ አስቀድሞ የኢትዮጵያ ሊቃውንት በሁለት ዓመት አንድ ጊዜ መሰብሰብ ልማድ የነበራቸው ሲሆን እንደ አሁኑ ርክበ ካህናት የዚህ ጉባኤ ጸሎቱ የሚከናወነው በዚህች ገዳም ነበር። የመንበረ ፓትርያርክ የቅድስተ ቅዱሳን ማርያም ገዳም ዛሬ የምትገኝበት ሕንፃ ቤተ ክርስቲያን በ1922 ዓ ም ሲመሠረት ከአዲስ አበባ ከተማ መስፋት አኳያ የመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን በቅርብ ስላልነበረ ሕዝበ ክርስቲያኑ በየወሩ ወደ እንጦጦ ማርያም አርያም ወደ መናገሻ ይጓዝና ይሳለም ነበር። ይህ በእንዴ እንዳለ በጠቅላይ ቤተክህነት ቅጥር ግቢ የቅዱስ እንጦንስና የአባ ያባ መቃርስ ቤተክርስቲያን በግብፃዊው ብፁዕ አቡነ ማቴዎስ ዘመን ተሰርቶ ስለነበር ምእመናን ከመንበረ ጵጵስናው በውጪ በኩል ሆነው ጸሎት ያደርሱበት ነበር። ነገር ግን የጻድቃኑ እንጦንስና መቃርስ ዜና ገድላቸውና ትሩፋታቸው በምእመናኑ ዘንድ የነበረው ዕውቅና በአንጻራዊነት አነስተኛ በመሆኑ የእመቤታችን ታቦት መጥቶ በቦታው እንዲከብር ተጠየቀ። በ1918 ዓ ም ገደማ በግብፃዊው ብፁዕ አቡነ ቄርሎስ ጵጵስና የእመቤታችን የቅስ ድንግል ማርያም ታቦት አስመጥተው ነበር። የእመቤታችን ቤተ ክርስቲያን መስሪያ ቦታ ተጠይቆ፣ በወቅቱ የመንበረ ፓትርያርክ አካባቢ እጅግ ጫካ ስለነበር ጨፍ የተመንጠው በሳር ቤት መቅደስ ከተሠራ በኋላ ታቦተ ሕጉ ገባ። ያም ጊዜ ነው እንግዲህ በወቅቱ የነበሩት እነ አጋፋሪ ወርቄ፣ ባላምባራስ ወልደ ሰማያት፣ አቶ ገቢ እና ሌሎች ታላላቅ ሰዎች ስራውን ካጠናቀቁ በኋላ ታቦተ እግዝእትነ ማርያም በዚህ ሁናቴ በሳር ቤት እንድትቆይ ተብሎ ታቦተ ሕጉን መንበረ ጵጵስና እስከ አቡነ ማቴዎስ ግብፃዊ ድረስ በነበረው በመናገሻ ቅዱስ ማርቆስ ቤተ ክርስቲያን አሳርፈውት በዚያ እንዲቀደስበት አደረጉ። ለንጉሠ ነገሥት ቀዳማ ኃይለ ሥላሴ ተነግሮ በብፁዕነታቸው አቡነ ቄርሎስ መልካም ፍቃድ የመቤታችን ጽላት ከመናገሻ መጥቶ በዚህ ቅዱስ ስፍራ እንዲከብር ለማድረግም በቦታው ዘመናዊ ሕንፃ ቤተ ክርስቲያን ለመሥራት እንቅስቃሴ ተጀመረ። ቄስ ቡትሮስ ዳውድ የተባሉ የእስክንድርያ አገልጋይና የሕንፃ ግንባታ ባለሙያ ከግብፅ አገር በላኩትና ባቀረቡት እቅድ ወይም ንድፍ መሠረት ለመሥራት ተወስኖ በግብፃዊው ሊቀጳጳስ አቡነ ቄርሎስ ፍቃድ ጥር 21 1922 ዓ ም የሕንፃው መሠረት ተጣለ። በዚህም ጊዜ በገዳሙ ቅጽር ግቢ ድንኳን ተተክሎ የመናገሻ ማርቆስ ካህናት 40 ቀን በሙሉ ምህላና ጸሎት ሲያደርሱ ቆይተዋል። ብፁዕ አቡነ ቄርሎስም የዘወትር አገልጋይ ካህናት መድበው የሰርክ ስርዓቱ በአስር ቀሳውስት በስምንት ዲያቆናት በስድስት መዘምራን በጠቅላላው ሀያ አራት ካህናት ምድብ እንዲሆን ተወስኖ ጸሎቱ ሳይቋረጥ ቤተ ክርስቲያኑ እየተሠራ እስከ 1927 ዓ ም ቆይቷል። 1927 ዓ ም ሕንፃ ቤተ ክርስቲያኑ ሥራቱ ተጠናኩ። በመስከረም ወር 1928 ዓ ም ተባርኮ ታቦተ ሕግ ወደ ቤተ መቅደስ ይገባል ተብሎ ቅት ተይዞ ሳለ የኢጣሊያ ወራሪ ጦር ኢትዮጵያን ወረረ። ወራሪ ጦር ዘረፈ ብዙ የዘረፋና ምዝበራ ስራ ያደርግ ስለነበር በአዲስ አበባ ያሉ አድባራትና ገዳማት ታቦታተ ሕግ ሁሉ የዘረፋ ሰለባ እንዳይሆኑ ተፈርቶ በሙሉ በዚህ ገዳም እንዲያርፍ የሚጠበቁ ተደርጓል። የዛሬው በአምስት ኪሎ የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም የነበረን ቆይታ ይህን ይመስል ነበር። ታሪኩን ከፈለገ የወሰንበት ትምህርት ቤት ዌብሳይት አገኘ ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።